የኢትዮጵያ አየር መንገድ ዓለም አቀፍ የሴቶች ቀንን አስመልክቶ ወደ ስድስት መዳረሻዎች ሙሉ በሙሉ በሴት ሙያተኞች የተመራ በረራ አደረገ። ከነዚህም መካከል አምስቱ ዓለም አቀፍ በረራዎች ሲሆኑ አንዱ ደግሞ የሀገር ውስጥ በረራ ነው። ወደ አቴንስ፣ ዴልሂ፣ ዱባይ፣ ዊንድሆክ ና ሳኦ ፖሎ ዓለም አቀፍ በረራዎች እንዲሁም ወደ ባህር ዳር የተደረጉ በረራዎች በሴቶች እንዲመራ መደረጉን የአየር መንገዱ የንግድ ዘርፍ ዋና ስራ አስፈጻሚ ለማ ያደቻ ተናግረዋል። ደግሞ ሴቶች ባልደረቦቻችን ከአብራሪነት አንስቶ በአስተዳደር በደንበኞች አገልግሎት እና በሌሎቹም የሙያ ዘርፎች ሁሉ እያደረጉ ያሉት ተሳትፎ የአየር መንገዳችን ከዓለም አቀፍ ተወዳዳሪነት ተርታ እንዲሰለፍ ያስቻሉ የደም ስሮቻችን መሆናቸውን የሚያመለክትና እኛም ለእኩልነትና አካታችነት መርሃችን ተገዢ መሆናችንን የሚያሳይ ነው። ሴቶች አብራሪዎቻችን፣ የበረራ መስተንግዶ ባለሙያዎቻችን፣ ሴት የጥገና ባለሙያዎቻችን እንዲሁም ሌሎቹንም የሙያ ሙያተኞች ጨምሮ በዓለም አቀፍ አቪዬሽን ኢንዱስትሪ ላይ እያሳረፉ ያለው ደማቅ አሻራ ጎልቶ እንዲታይ የሚያደርግ አጋጣሚን የሚፈጥር ይሆናል። የሴቶችና ማህበራዊ ጉዳይ ሚኒስትር ኤርጎጌ ተስፋዬ በመድረኩ እንዳሉት ሴቶች በእኩልነት በተለያዩ መስኮች ለአየር መንገዱ እድገት የበኩላቸውን አስተዋጽኦ ማበርከት መቻላቸው የሚያኮራ መሆኑን ተናግረዋል። በአዳራሽ ብቻ እናከብርም፣ እየበረርንም ለዓለም ሁሉ እናሳያለን ብሎ ፋና ወጊ የሆነውን ይህን ፕሮግራም በመጀመሩ እንግዲህ በሀገር ደረጃ ብቻም ሳይሆን የፓን አፍሪካን አየር መንገድ እንደመሆኑም ለአፍሪካም ለዓለምም ፋና ወጊ የሆነ ስራ ሰርቷልና ከልብ ልናመሰግን እንወዳለን። አስታውሳለሁ የመጀመሪያው በሴቶች ብቻ የሚደረግ በረራ ይፋ ሲደረግ ምን ያህል ዓለም ትልቅ ዜና እንዳደረገው ያንን ደግሞ ሳንረሳ አንድ ጊዜ ብቻ አድርገን ሳይሆን ቀጣይነት ያለው ስራ ደግሞ መሰራቱ ዛሬ ደግሞ ለየት የሚያደርገው በስድስት መዳረሻዎች አይደለም፣ በስድስት መዳረሻዎች ሁሉንም እንግዲህ በሴቶች የሚመራ ሆኖ ለዓለም እንደ ኢትዮጵያ እንደ ዓይናችን ብሌን የምናየው ለዓለም ደግሞ ትልቅ ተምሳሌት የሚሆን ስራ ሊሰራ በመሆኑ እኛም በሴቶች በመላው የኢትዮጵያ ሴቶች እንደዚሁም በሴቶችና ማህበራዊ ጉዳይ ሚኒስቴር ስም ላቅ ያለ ምስጋናችንን እናቀርባለን። የኢትዮጵያ አየር መንገድ ግሩፕ ዓለም አቀፍ የሴቶች ቀን በሚያከብርበት ወቅት ባለፈው ዓመት በአስራሁለተኛ ክፍል መልቀቂያ ፈተና ከፍተኛ ውጤት ላስመዘገበችው ሲፈን ተክሉ እውቅናና ሽልማትን አበርክቷል።